የሚመክረን እግዚአብሔር ነው። የሚገስጽን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመውን አቃንቶ በአፈ መላእክት አርሞ ያስተምረን ይመክረን ይገስጽን ዘንድ የእርሱ መለካምና በጎ ፈቃዱ ይሆንልን። የእናታችን የንጽታ ንጹሐን የቅድስተ ቅዱሳን የቅድስተ እናታችን የድንግል ማርያም ምልጃ ታዳዳይነቷ በረከቷ ሁሉ በሁላችን ላይ ይደርብን። እንግዲህ ወደ ዛሬ ትምህርታችን ስንገባ ታዲያ ህዳር ስድስት ቀን ደብረ ቁስቋም ወይም ደግሞ ቁስቋም ማርያም እያልን ታላቅ ክብረ በዓል እናከብራለን። ይህንን ክብረ ዓል ስለምንድን ነው የምናከብረው? በዚህ ዕለት ምን የተደረገበት ዕለት ስለሆነ ነው የሚለውን ስንመለከት በዛሬዋ ዕለት በህዳር ስድስት ቀን የሚታሰበው በዓለ ደብረ ቁስቋም በመላው ዓለም በሚገኙ የኦርቶዶክስ ተዋህዶ ቤተ ክርስቲያን በድምቀት የሚከበር ክብረ በዓል ነው። ከቃሉ ትርጉም ጀምሮ ስንመለከት ደብረ ቁስቋም ማለት ምን ማለት ነው ስንል ደብር ስንል የትኛውንም ደብር ስናነሳ ደብረ እከሌ፣ ደብረ ኤዶም፣ ደብረ ገነት እያለን ስንጠራ ደብረ ወይም ደግሞ ደብር ማለት ተራራ ማለት ነው። ቁስቋም ደግሞ የተራራው ስም ነው። ስለዚህ ደብረ ቁስቋም ስንል በደቡብ ግብፅ የምትገኝ ተራራ ነች ማለት ነው። ቁስቋም የምትባል ተራራ ነች። ታዲያ ይህንን ክብረ በዓል ደብረ ቁስቋም ብለን በቁስቋም ተራራ ስም ስለምንድነው የምናከብረው? ታሪኩን ከተራራው ጋር ምን አያያዘው የሚለውን ደግሞ ስንመለከት ደብረ ቁስቋም እመቤታችን ቅድስት ድንግል ማርያም ጌታችን መድኃኒታችን ኢየሱስ ክርስቶስን እንዲሁም ደግሞ ቅዱስ ዮሴፍንና ቅዱስ ሰሎሜን ይዛ ከስደት ሲመለሱ ያረፉበት ቦታ ነው። ይህ ደብረ ቁስቋም ወይም ደግሞ የቁስቋም ተራራ ማለት ነው። አስሎ እግዚአብሔር። ስለዚህ የዚህ በዓል መሰረታዊ መታሰቢያው እንደሚታወቀውና መጽሐፈ ስንክሳር ላይም ተመዝግቦልን እንደምናገኘው ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ከክብርት እናቱ ከቅድስት ድንግል ማርያም እንዲሁም ደግሞ ከአረጋዊ ዮሴፍና ከሰሎሜ ጋራ በስደት ከነበሩበት ግብፅ ሀገር ተመልሶ ደብረ ቁስቋም የገባበት ዕለት ነው። ወይም ደግሞ ደብረ ቁስቋም ተራራ ላይ ወይም ቁስቋም ተራራ ላይ ያረፉበት ከድካማቸው ከስጋ ድካም ያረፉበት ቦታ ነው። ይህ ተራራ ማለት ነው አስተውል ከሶስት ዓመትና ከስድስት የስደት ወራት በኋላ አሳዳጃቸው ሄሮድስ በመሞቱ መልአኩ ለዮሴፍ በነገረው መሰረት ወደ ኢየሩሳሌም ሲመለሱ በደብረ ቁስቋም ተራራ ላይ አርፈዋል። ዛሬም እናከብረው ክብረ በዓል ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲሁም ደግሞ ንጽሕተ ነጽሕን ቅድስተ ቅዱሳን ድንግል ማርያም፣ ዮሴፍና ሰሎሜ የሆነው በዚህ ቁስቋም በተባለው ተራራ ላይ ህዳር ስድስት ቀን ከሥጋ ድካማቸው ያረፉበት ዕለት ስለሆነ ነው። ለዚህ ነው በተራራው ስም ደብረ ቁስቋም ወይም ደግሞ ቁስቋም ማርያም እያልን የምናከብረው ማለት ነው። አስተውል እግዚአብሔር ቤተሰቦች የአርያም ንግሥት የፍጥረት ሁሉ እመቤት ድንግል ማርያም የባሕርይ አምላክ ልጇን አዝላ ወደ ምድረ ግብፅ ተሰዳለች። በዚህ በማቴዎስ ወንጌል ምዕራፍ ሁለት ቁጥር አንድ እስከ 18 ጀምሮ እንደተጻፈል ይሆንልን ማለት ነው ጌታችን በተወለደ በሁለት ዓመቱ የጥበብ ሰዎች ወይም ደግሞ ሰባ ሰገል ወደ ቤተልሔም መጥሰው ሰግደውለት ወርቅ ዕጣን ከርቤውን ገበሩለት ታዲያ ይህንን ሲመለከት ንጉሱ ንጉሥ ተወልዶ አለመባሉን የሰማ ሄሮድስ ጌታችን መድኃኒታችን ኢየሱስ ክርስቶስን የገደለ መስሎት ብዙ ሺህ እልፍ ሕፃናትን ሲፈጅ በቅዱስ ገብርኤል መልእክት እመቤታችን ቅድስት ድንግል ማርያም አምላክ ልጇን ይዛ በአህያ ተቀምጣ ጥቂት ስንቅ ቋጥረው ከዮሴፍና ከሰሎሜ ጋር ስደትን ወጣች። የእኛ እናት ስደት የማይገባት ድንግል ማርያም ልጇን አዝላ ስደትን ወጣች። ከገሊላ ተነሥታ በጭንቅ በመከራ በረሃብ በጥም በሐዘን በድካም እንዲሁም ደግሞ በእንባ ተጉዛ ህዳር ስድስት ቀን ቁስቋም በተባለ ተራራ ላይ አርፋለች ማለት ነው። መቤታችን የአምላክናቶና ሳለ እሳትን አዝላ በብርድ ተንገላታች። ለእኛ የህይወት እንጀራ ተሸክማ እርሷ ተራበች። ለእኛ የህይወት ውሃ ተሸክማ እርሷ ግን ተጠማች። ለእኛ የህይወት ፍሳን ተሸክማ እርሷ ግን አዘነች። ይህ ሁሉ የተደረገው አንተ ነው የሚገባው ካለ፣ ይህ ሁሉ መከራ፣ ስቃይ እመቤታችን ቅድስት ድንግል ማርያም ልጇን አዝላ ከልጇ ጋር የተሰቃየችው የከፈለችው ዋጋ የደረሰባት መከራ ሁሉ ለእኔና ለእናንተ ነው። በስደቷ ወራት እማ አምላክ ተርባለች። በስደቷ ወራት ድንግል ማርያም ተጠምታለች። በስደቷ ወራት ታርዛለች፣ ደክማለች። በስደቷ ወራት አዝናለች፣ አልቅሳለች፣ ተንገላታለች። ይህ ሁሉ የተደረገው ለእኛ ድኅነት ነው። ወገኖቼ አሰውሉ። በእውነት ይህንን እያወቀ ለድንግል ማርያም ክብር የማይሰጥ ሰይጣን ዲያብሎስ ብቻ ነው። አራዊት እጽዋትና ድንጋዮች እንኳ ለአምላክናት ክብር ይሰጣሉ። አብሮአት መከራ የተቀበሉ አረጋዊ ዮሴፍና ቅድስት እናታችን ሰሎሜም የክብር ክብር ይገባቸዋል። በእውነት ከአምላክናት ከድንግል ማርያምና ከቸር ልጇ ጋር መሰደድን፣ መከራ ስቃይን መቀበልን መርጠዋልና በእውነት የክብር ክብር ይገባቸዋል። ታዲያ ጌታችን መድኃኒታችን የሱስ ክርስቶስ ስለምንድነ የተሰደደው? እመቤታችን ቅድስት ድንግል ማርያም ስለምን ተሰደደች? የመጀመሪያው ትንቢቱን ይፈጽም ዘንድ ነው። በፈጣን ደመና ወደ ግብፅ እንደሚወርድ ተነግሯልና በትንቢተ ኢሳይያስ ምዕራፍ 19 ቁጥር አንድ ላይ እንደዚሁም ደግሞን በዕንባቆም 3 7 ላይ የተነገረውን ትንቢት ይፈጽም ዘንድ ጌታችን መድኃኒታችን የሱስ ክርስቶስ በእናቱ ጀርባ ላይ ታዝሎ ተሰደደ። እንደገና ደግሞ አሁንም ስለ ምንድን ነው የተሰደደው ስንል ምሳሌውን ለመፈጸም ነው። የሥጋ አባቶቹ እና አብርሃም እና ያዕቆብ ኤርምያስ ወደዚያው ተሰደዋልና ምሳሌውን ለመፈጸም ነው። ከግብፅ ጣዖት አምልኮን ያጠፋ ዘንድነ የተሰደደው ትንቢተ ኢሳይያስ ምዕራፍ 19 ላይ እንደምንመለከተው የግብፅና የኢትዮጵያ ገዳማትን ይቀድስልን ዘንድ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በእናቱ ጀርባ ላይ ሆኖ የተሰደደው እመቤታችን ቅድስት ድንግል ማርያም ደግሞ ልጇን በጀርባዋ ላይ አዝላ የተሰደደችው ለእኛ ለስደተኞቹ ስደትን ባርከው ቀድሰው ሊሰጡን ነው። ገዳማትን ባርከው ቀድሰው ለእኛ ሊሰጡን ሲሉ ጌታችን መድኃኒታችን ኢየሱስ ክርስቶስ በእናቱ ጀርባ ላይ ታዝሎ ተሰደደ። መቤታችን ቅድስት ድንግል ማርያም ልጇን በጀርባ ላይ አዝላ ተሰደደች። ዮሴፍና ሰሎሜ ማኅበረው ተሰደዱ። አስተውሉ። ስለምን ተሰደደ ስንል ሰው መሆኑ በአማን እንጂ ምትሃት እንዳልሆነ ለማጠየቅ ነው። ስደትን ለሰማዕታት ባርኮ ለመስጠት ነው። የአዳምን ስደት በስደቱ ለመካስ ነው። አዳም ቢበድል ከገነት ተሰዷልና ጌታችን ደግሞ ዳግማዊ አዳም ተሰዶ ስደቱን በስደት ለመካስ ነው የተሰደደው አስተውሉ እመብርሃን ድንግል ማርያም ለሦስት ዓመት ከስድስት ወር ወይም ደግሞ ለአርባ ሁለት ወራት በስደት ቆይታለች ከርጉም ሄሮድስ ስትሸሽ መጀመሪያ የሄደችው ከገሊላ ወደ ሶርያ ነበረ በዚያም ደግሞ የሸሸጋት ቅዱስ ጊጋር በሄሮድ ሲገደል ወደ ምድረ ግብፅ ወረደች መቤታችን በግብፅም ታዲያ ለብዙ ጊዜ ከአንዱ ሀገር ወደ ሌላ ሀገር እየተዘዋወረች ስትሸሽ ቆየች ነገር ግን በዚያም መከራ ሥቃይ ግልቱ ሊቆም አልቻለም ብዙ መከራ ሥቃይ ደረሰባት ቀጥላም ታዲያ በሰሜኑ የሀገራችን ክፍል ገብታ መቤታችን ቅድስት ድንግል ማርያም ደብረ ቢዘን ላይ አሁን ኤርትራ ውስጥ ያለ ቦታ ላይ አረፈች ያስተውሉ። ከደብረ ቢዘን በደብረ ዳሞ አክሱምና ደብረ አባይ ዋልድባ አድርጋ እየባረከች በቤታችን ቅድስት ድንግል ማርያም ጣና ደርሳለች ማለት ነው። በጣና ገዳማትም ታዲያ በተለይ በጣና ቂርቆስ ለመቶ ቀናት ቆይታ ቀጥታ በጎጃም ወደ ሸዋ ሂዳ ደብረ ሊባኖስን መቤታችን ቅድስት ድንግል ማርያም በስደቷ ወራት ባረካ ቅድሳልናለች። ቀጥላም ደግሞ እስከ ደብረ ወገግና ደብረ ሐዘሎ ድረስ ሄዳለች። እዛም ደርሳለች። በእግሯ ያልደረሰችባቸውን ደግሞ የሀገራችን ክፍል በደመና ተጭና አይታ ባርካቸዋለች። እመቤታችን ቅድስት ድንግል ማርያም ሀገራችን ኢትዮጵያን ባርካልናለች። ከልጇም ደግሞ ይችን ሀገር ሀገራችን ኢትዮጵያን በአስራትነት ተቀብላለች። ሄሮድስ መሞቱን መልአከ ብስራት ቅዱስ ገብርኤል የነገራትም እዚሁ ሀገራችን ውስጥ ጾና እንደሆነ ሊቃውንት አባቶቻችን ያስረዳሉ፣ ያስተምራሉ። አስተውሉ። መብርሃን ድንግል ማርያም ከሀገራችን ሰዎች የተቀበለችውን ስንቅና ስጦታ በአምስት ግመሎች ጭና ከቅዱሳኑ ዮሴፍና ሰሎሜ ጋር ህዳር ስድስት ቀን ደብረ ቁስቋም ውስጥ ገብታ ከስጋ ድካም አረፋለች ሐሴትንም አድርጋለች። ምክንያቱም የዛ የስደት ወራት አብቅቶ ያ የእንግልቱ ዘመን አብቅቶ እመቤታችን ቅድስት ድንግል ማርያም ደብረ ቁስቋም ላይ ከስጋ ድካሟ ያረፈችበት ዕለት ስለሆነ መቤታችን ቅድስት ድንግል ማርያም በመሰደዷ በመንገላታቷ ያዘነ የተከዘ ሁሉ መቤታችን ቅድስት ድንግል ማርያም ከድካሟ በማረፏ ደስ በመሰኘቷ ደግሞ ደስ ሊሰኝ ያስፈልጋልና ይህንን ክብረዋል ደስ ብሎን እናከብረዋለን። መቤታችን ቅድስት ድንግል ማርያም ከስደቷ ስትመለስ ያረፈችበት ዕለት ሰለሆነ፣ አስተውሉ። ይህም ብቻ አይደለም፣ ደግሞ ዳግምኛ ከክርስቶስ ስደት አራት መቶ ዓመታት በኋላ በዚች ቀን የግብፅዋ ደብረ ቁስቋም ታንፃ ተቀድሳለች ማለት ነው። የቅዱሳን ማደሪያም ሆናለች። አስተውሉ። ስለ ስደት ሲነሳ ታዲያ ሐዋርያት በወንጌል የተነሳ ተሰደዋል። ቅዱሳን ስለ ክርስቶስ ፍቅር በየገዳሙ ተሰደዋል። እነዚህና ሌሎችም ስለ ስሙና በስሙ ምክንያት ሲሰደዱ የእመቤታችን የቅድስት ድንግል ማርያም ስደት ግልዩ ነው። ምንድነው ልዩ የሚያደርገው ስንል፣ እርሷማ ልጇን ቅዱስ አማኑኤልን ይዛን የተሰደደችው። እርሷማ ቅዱሳን በአምላካቸው ስም ሲሰደዱ፣ መቤታችን ድንግል ማርያም ደግሞ አምላክን ይዛን የተሰደደችው። መቤታችን ቅድስት ድንግል ማርያም የተሰደደችው ምድራዊ ንጉሥ ሄሮድስን ፈርታ ሸሽታ አይደለም። እሷማ የተሰደደችው ሰማያዊ ንጉሥ የሆነውን ሄሮድስን በአይኑ እይታ ብቻ

ማጥፋት መደምሰስ የሚችለውን አልፋና ኦሜጋ ኢየሱስ ክርስቶስን ይዛው ነው። አዎ ደግሞም እናውቃለን፣ ልጇ ሐናንያና ሰጲራን ሳይመታ የጣል አምላክ ነው። የሐዋርያት ሥራ ምዕራፍ አምስት ቁጥር አንድ እስከ አስር ስንመለከት እንደምናገኘው ስደት የማይገባት የእኛ ናት ወላዲተ አምላክ ድንግል ማርያም የእኛን የኃጣተኞቹን ፈንታ ስደት ተሰደደች። መቤታችን በመሰደዷ ከገነት እንድንሰደድ ያደረገን ሰይጣን ዲያብሎስን አሳደደችልን። እመቤታችን በስደቷ ወቅት በቀላሉ የማይነገር ከህሊና በላይ ልብ ሰባሪ መከራን ተቀብላለች። አሰውሉ በዚህም ስደትን ተሰዳ ባርካለኛ ሰጥታናለች። በውጩ ዓለም የምትገኙ ከሀገር ውጭ ያላችሁ እህቶች፣ ወንድሞቼ በስደታችሁ መከራ ሲገጥማችሁ ስደትን ከእናንተ በበለጠ የእግር ጥፍሯ እስኪነቀል ድረስ ሀገር ለሀገር የተሰደደችውን መቤታችን ቅድስት ድንግል ማርያምን እያስታወሳችሁ ተጽናኑ። በነገሮች ሁሉ እንድትረዳችሁ ተማጽኗት። ስደትን ከእናንተ በበለጠ ታውቋለችና መቤታችን ቅድስት ድንግል ማርያም ትረዳችኋለች። አስረውሉ። ስለዚህ ይህንን ክብረ በዓል ደስ እያለን ልናከብር ያስፈልጋል። ምክንያቱም የእኛና ወላዲተ አምላክ ድንግል ማርያም እንዲሁም ጌታችን መድኃኒታችን ኢየሱስ ክርስቶስ ብዙ መከራ ስቃይን ከተቀበሉ በኋላ ሦስት ዓመት ከስድስት ወር ከተሰደዱ ከተሰቃዩ ብዙ መከራ ስቃዮችን ካዩ በኋላ በዛሬዋ ዕለት ያረፉበት ዕለት ስለሆነ ደስ ብሎን ይህንን የእረፍታቸውን በዓልና ክብር ያስፈልጋል። አስተውል እግዚአብሔር ሰዎች በዚህ በማቴዎስ ወንጌል ምዕራፍ ሁለት ቁጥር 19 ላይ ሕፃኑን የሚሹት ሄሮድስና ሰራዊቱ ሞቶአልና እናቱንና ሕፃኑን ይዘ ወደ ሀገር ተመለስ ባለው ጊዜ አረጋዊ ዮሴፍ እናትና ልጁን ይዞ ሰሎሜንም አስከትሎ ከብዙ ጣውረደ በኋላ ከስደት ወደ ኢየሩሳሌም ሲመለሱ ደብረ ቁስቋም በተባለ ቦታ ላይ ያረፉበት ዕለት ነው። የዛሬ ዕለት አሰውሉ። ታዲያ አምስት ሺህ አምስት መቶ ዘመን ሙሉ ሰላም ላጣ ለአዳም ሰላም የሆነች ስብሐት ለእግዚአብሔር በሰማያት ወሰላም በምድር ተብሎ እንዲመሰገን ምክንያት የሆነች የሰላም እናት የሰላም እመቤት ድንግል ማርያም ከስደት ተመልሳለች። ታዲያ የኔና የእናንተ ከስደት መመለሻችን ጊዜ መቼ ነው? እኛስ መቼ ሆን? ዛሬ በኀጢአት ስደት ያለን ብዙ ሰዎች ነን። የሠራነው ኀጢአት ነው ከእግዚአብሔር ቤት ከቤተ ክርስቲያን ደጅ ያሳደደን። ብዙዎች ነን። በትዕቢት ልብ ተይዘን ትላንት ካስቀደስንባት፣ ከቆረብንባት፣ ከቀደስንባት፣ ከተማርንባት፣ ካስተማርንባት ደጅ የተሰደደን ብዙዎችንን። ታዲያ በቤታችን ቅድስት ድንግል ማርያም ከስደቷ ተመልሳለች። እኛስ መቼ ነው ከስደታችን የምንመልሰው የመመለሻችን ቀን መቼ ነው መቼ ይሆን ወገኖቼ ከስጋው ደግሞ የተሰደድን ከልጅነት ጊዜያችን በኋላ ከትዳራችን በኋላ ከአገልግሎታችን በኋላ ሥጋውና ደሙን መቀበል ያቆምን ከሕይወት ምግብ የተሰደድን ሥጋችን እየደለበ ነብሳችን የቀጨጨብን የእኛስ መመለሻችን መቼ ይሆን ከአገልግሎት የተሰደድን ትላንት እንዘምር፣ እንማር፣ እናስተባብር የነበርን አገልጋዮች ዛሬ የትን ያለነው? እንደ ጥንቱ እናስተምር ነበር፣ እንዘምር ነበር፣ እናገለግል ነበር። የእኛስ መመለሻችን መቼ የሆነ ግኖቼ ያስተውሉ። በቤተ ክርስቲያን አለሁ እንጂ ነበርኩ ማለት አያድነንም። ያለነው የነበርንበት ቦታ ካልሆነ ወደ ነበርንበት ሁላችንም እንመለስ። በደልን እንጂ በደለኛን ወደማይጠላው አምላክ እንመለስ። የት ናችሁ ስንባል ከምናፍርበት ቦታ እንዳንገኝ ወደ ደገኛይቱ ቤተ ክርስቲያን ሁላችንም እንመለስ። የኛ መመለሻ መቼ ነው ወገኖቼ? ሁላችንም ቁም ብለን ልናስብ ልናስተውል ያስፈልጋል። መቤታችን ቅድስት ድንግል ማርያም ከስደቷ ከተመለሰች፣ እኛም ከኃጢአት ስደት ልንመለስ ያስፈልጋል። ትላንት አገልጋይ የነበርን ዛሬ ግን በዓለማዊ ቦታ ላይ ጨፋሪ የሆንን ሰዎች ብዙዎች አለን። ትላንትና መስጋኝ ዘማሪ የማንጠጣ የነበርን ዛሬ ግን ጠጪ ደናሽ የሆንን ብዙዎች አለን ትራንትና ዘማሪ የነበርን ዛሬ ደግሞ ዘፋኝ ሆንን አለን። ይህኛ ስመመለሻችን መቼ ነው ወገኖቼ? ስለዚህ ከኃጢአት ስደት የምንመለስበት ቀን ከኀጢአት ሕይወት የምናርፍበት ቀን ዛሬ ነውና መቤታችን ቅድስት ድንግል ማርያም ከስደቷ አርፋ ሐሴትን እንዳደረገች፣ መቤታችን ስትሰደድ እንዳዘንን እንደተከዝን፣ ዛሬ ደግሞ ከስደቷ ስታርፍ እንደስታልንና እኛም ደግሞ የኀጢአቱ ጉዞ ይበቃናል። እስከ ዛሬ የተሰደድነው ስደታችንን በቃ ብለን ዛሬ እንመለስ። የመመለሻችን ቀን ዛሬ ነው። እመቤታችን ከስደቷ በተመለሰችበት ዕለት ዛሬ ሁላችንም እኛም ከስደታችን እንመለስ ወገኖቼ። ስለዚህ ዛሬ ክብረ በዓሉን ስልምን እንደምናክብር በጥቂቱ ተመልክተናል። ብዙ ጊዜ ቁስቋም ማርያም፣ ደብረ ቁስቋም እያልን ሌሎች ክብረ በዓላትንም ስናክብር ብዙ ሰዎች ሰው ስላከበር የሚያከብሩ አሉ። ሰው ስለሄደ የሚሄዱ አሉ። ሰው ስላስቀደሰ የሚያስቀድሱ አሉ። ነገር ግን እኛ የምናደርጋትን እያንዳንዲቷን ነገር

አውቀን ልናደርግ ያስፈልጋል። የስም ክርስቲያን መሆን ይብቃን ወገኖቼ። የምናከናውነውን ሥራተ ቤተ ክርስቲያን ሁሉ ለምን ብለን ጠይቀን ልናደርግ ያስፈልጋል። ዛሬ ይህንን ክብረ ዓል ለምን እንደምናክብር አስቀድመን አውቀናል። ስለዚህ ክብረ ዓሉ ምንን አስመልክቶ እንደሚከበር ስላወቅን አውቅን ስናክብር መልካም ነውና፣ እኛ አወቅን ሰዎች ደግሞ ላላውቁት ወንድሞቻችንም አውቀው ይህንን ክብረ ዓል እንዲያከብሩ ማስተምር ያስፈልጋል ማለት ነው። ምክንያቱም እኛ የተማርነውን አስተምርን ቢሆን ኖሮ እኛ ያወቅነውን አሳውቅን ቢሆን ኖሮ ማንም ሀብቶልና ስመ ክርስትና ሰጣ መሃደባ አንገቱ ላይ ካሰረችበት ከቅድስት ቤተክርስቲያን ወጥቶ ወደ ሌሎች ሃይማኖት ተቋማት ባልሄደ ባልገባ ነበረ። ነገር ግን እኔና እናንተ የተማርነውን ስለማናስተምር ያወቅነውን ስለማናሳውቅ ብዙዎቻችን ወንድሞቻችን እየሳቱን ያሉትና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 ወርዳችሁ የደውል ምልክቱን መጫን ይኖርባችኋል ማለት ነው። እግዚአብሔር አምላካችን እስካሁኗ ሰዓት ጠብቆ ያስተማረን የመከረን ይገስጸን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። የሰማነውን በዕዝነ ልቦናችን ያሳድርብን። ሰሚዎች ብቻ ሳንሆን በሰማነው ቃል ሠላሳ ስድሳ መቶ የአማረ ፍሬ አፍርተን ዛሬ ስሙ ቀዳሾች፣ ነገ ደግሞ መንግሥቱ ወራሾች ያደርገን ዘንድ እርሱ መልካምና በጎ ፍቃዱ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየም።